ለውጥ አዲስ ነገር የሰው ልጅ በምድር ላይ ባለው የዕለት ተዕለት ኑሮው የሚጠብቀውና የሚያገኘው የነበረ ያለና የሚኖር የህይወት ዑደት ነው። ዓለማችን በሰው ልጅ ፍላጎትና መሻት ሁሌም አዳዲስ ነገሮችን በመፍጠር በለውጥ የታጀበ ነው። እነዚህ ለውጦች የሰዎችን የአኗኗር ዘይቤ የሚቀይሩ የቴክኖሎጂ ውጤቶች ላይ ያተኮሩ እየሆኑ መጥተዋል። በተለይ የሰው ሰራሽ አስተውለት ወይም አርቲፊሻል ኢንቴልጀንስ እድገት ዓለምን በፍጥነት ወደ ዲጂታልነት እየቀየረ ነው። በመሆኑም ሁሉም ሀገር ራሱን ከነዚህ ቴክኖሎጂዎች ጋር እኩል ለማስኬድ ከቻለም፣ ቀድሞ በመገኘት ከመሪዎቹ መካከል አንዱ ሆኖ ለመገኘት በከፍተኛ ትኩረት እየሰራ ይገኛል። ኢትዮጵያም ይህንን በመረዳት ዜጎቿን ከቴክኖሎጂዎቹ ጋር እንዲተዋወቁ ብሎም የቴክኖሎጂ ውጤቶችን ለመጠቀም የተለያዩ ስራዎችን እየሰራች ትገኛለች። ቀዳሚ ነገሩ ደግሞ በዘርፉ ላይ ያለውን እውቀት ማወቅ በመሆኑ የትምህርት ካሪኩለሙን በማሻሻል ጭምር ገና ከመሠረቱ ሕፃናት ከቴክኖሎጂው ጋር እንዲተዋወቁ የማድረግ ሥራ እየተሰራ ነው። ከዚህ ባለፈም ባለፈው አመት መጨረሻ ከተባበሩት አረብ ኤምሬቶች ጋር በመተባበር በሶስት አመት ውስጥ አምስት ሚሊዮን ሰዎችን ለማስተማር የሚያስችል የአምስት ሚሊዮን ኢትዮጵያውያን ኮደርስ የተሰኘ መርሃ ግብር ይፋ በማድረግ በርካቶች ተጠቃሚ እየሆኑ ይገኛል። እኔ ፋይፍ ሚሊየን ኮደርስ ያገኘሁት በቲቪ በተነገረ ሰዓት ያኔ እንትን በተባባሉ ሰዓት የተፈራረሙ ሰዓት ነበር ያየሁት። ከዛም በኋላ ወዲያውኑ ነው ኢንሮል አድርጌ ነበር፣ ተመዝግቤ ነበር። ከዛም በኋላ ተመዝግቤ እኔ ተማርኩት ፕሮግራሚንግ ፋንዳሜንታል የሚለው ነው እና ኮርሱ ላይ አሪፍ ኤክስፒሪየንስ ሆኛ ያለው። ስለ ፕሮግራሚንግ ፋንዳሜንታል በተለይ ደግሞ ስለ ዌብ ዲቨሎፕመንት ስለ እነሱ አሪፍ ግንዛቤ እንዲኖረኝ ስለ ዌብሳይት ዲቨሎፕመንት አሪፍ ግንዛቤ እንዲኖረኝ አርጎኛል። ስለ ፋይቭ ሚሊዮን ኮደርስ የሰማሁት ጠቅላይ ሚኒስትሩ ቴሌቪዥን ላይ በተናገሩት መግለጫ ነው። የተመዘገብ ነው በኢንተርኔት ነው ትምህርቱን የተማር ነው ኦንላይን የተመዘገብ ነው ኦንላይን የተማር ነው። ስምንት ሳምንት ነበር የሚ የተቀመጠ ጊዜ ገደብ በዛ በኩል ነው ሳምቼ የተማርኩት። ኮርሱ በጣም አሪፍና ደስ የሚልና ለመማር ቀለል ያለና ብዙ የማያሰለች አይነት የኮርስ አይነት ነበር ስልጠናው የኢትዮጵያ መንግስት ከአረብ ኤሚሬቶች ጋር በመተባበር ወደዚህ ወደ እኛ ሀገር የስልጠናውን ለህዝቡ ክፍት ማድረጉ በጣም ጥሩ እድል ነበረ። እኔም የእድሉ ተጠቃሚ መሆን ስለነበረብኝ በተዘጋጀው ፕላትፎርም ላይ ተመዝግቤ ስልጠናውን ወስጃለሁ ማለት ነው። አምስት ሚሊዮን ኮደርስ ፕሮግራም ኢኒሼቲቭ ሲጀመር አምስት ሚሊዮን ፕሮግራሞች በሶስት ዓመት ውስጥ በሀገር ውስጥ ለመፍጠር ነው ትልቁ አላማው። ምንድን ነው አሁን ሁላችን እንደምናውቀው ሁሉም ወደ ዲጂታል አለም እየተቀላቀል ነው። ዲጂታል የግድ እየሆነ ነው። ስለዚህ የዲጂታል ካፓሲቲ ያላቸው ወጣት ልጆች ያስፈልጉናል። ያን ለማድረግ ደግሞ በአንድ ጊዜ ለመድረስ እስካሁን በነበረን የትምህርት አሰጣት ፕሮግራም ትንሽ ዲጂታል ያማከል አልነበርም። ይሄን ለመሙላት ተብሎ ታስቦ የፋይቭ ሚሊዮን ኮደር ፕሮግራም መጥቷል። ትምህርቶቹን የተከታተሉት እነዚህ በተለያየ ዘርፍ ላይ የሚገኙ ግለሰቦች ወደፊት ለማሳካት ላቀዱት ሕልማቸውና አሁን ላይ እየሰሩ ለሚገኙበት ሙያም ትምህርቶቹ በእጅጉ የሚጠቅሟቸው እንደሆነ ይናገራሉ። ወደፊት አሁን ኮምፒተር ሳይንስ ነው ማጥራት የምፈልገው። ኮምፒተር ሳይንስ ላይ ደግሞ ያው ዌብ ዲቨሎፕመንት እና ፕሮግራሚንግ ላንጉጆች ም የተገናኙ ሪሌት ያደርግ ስለሆኑ ይኛው ሰፖርት አድርጎኛል። ከክላሱም ጋር አሪፍ እንትን ሆኖልኛል ማለት ነው። ኢንተግሬት አልኩልኛል። እኔ አሁን ያጠናሁት ዳታ አናሊሲስ ሳይንድ ፋንዳሜንታልስ የሚለውን ነው። እሱን የመረጥኩበት ምክንያት ምንድነው? ፔኔትሬሽን ቴስቲንጎች ወይ ደግሞ አንዳንድ ነገሮች መመዘን በጣም አዘወትራለሁ ወይም ፓሽኔቱ አለኝ እና ወደፊት ደግሞ እኔ መማር የምፈልገው ወደ ሳይበር ሴኩሪቲ ነው ማድላት የምፈልገው ና ለዛ ነው ያንን የመረጥኩበት ከዛ ጋር ተያያዥነት አለሁ በሚለው እና ደግሞ አሁን ደግሞ በመማር ላይ ያለሁት ደግሞ ፕሮግራሚንግ ፋንዳሜንታል የሚለውን ደግሞ በመማር ላይ ይገኛል። እኔ የምሰራው ያው ዶኪሜንቴሽን ክፍል ነው። ሪከርድ ላይ ብዙ የግለሰብም ሆነ የተለያዩ ተቋማት ዶክመንት ይመጣል። ያንን ፋይል እንዴት በዳታ መያዝ እንዳለብን ስልጠናው በጣም ረድቶኛል። አብሶ ዳታ አናላይዝ እንዴት ዳታዎች መያዝ እንዳለብኝ ክሬት አድርጌ በዛ ላይ ደግሞ ጃቫም ተምረናል። ፕሮግራሚንግም የእያንዳንዱ ትምህርት አራት ኮርስ ነው። አራቱን ኮርስ ለእኔ በጣም ጥሩ ነገር ሰጥቶኛል እና የራሴን ስኪል እንዳስተካከል አድርጎኛል። እኔ ቴክኖሎጂ ላይ ነው የምሰራው ዌብ ዴቨሎፕመንት ላይ ፈንዳሜንታል ፕሮግራሚንግ የሚባል ኮርስ ነበር መጀመሪያ ላይ የወሰድኩት፣ ግን በስሙ ፈንዳሜንታል ሲሆን የምሰራበት ላይ ተጨማሪ ነገሮችን አድ እንዳደርግ አድርጎኛል ማለት ነው። ስለዚህ በጣም ጥሩ ሆኖ ያገኛል። ስልጠኖቹ ወደ ኮዲንግ አለም ላይ ከስክራች ጀምሮ ለመግባት ሴሴስን ኤችቲኤምኤልን ሞር ዴቨሎፕ እንድናደርግና ከዛም ደግሞ እያደግን ስንሄድ እንዴት ዳታ ሳይንስ ላይ እንዴት እንደሚሰራ ከዛም ወደ ኮትሊንም እንመጣለን የሞባይል አፕሊኬሽኖችን ዴቨሎፕ ማድረግ እንድንችልና ቤዚክ ፋንዳሜንታል የሆኑ ነገሮችን እንድናገኝ የሚረዳ አይነት ነገር ነው። በዚህ አይነት ትምህርቶችን በተለይ እንደ ኢትዮጵያ ባሉ አዳጊ ሀገራት ላይ በቀላሉ ማግኘት አስቸጋሪ ነው። ትምህርቶቹ በከፍተኛ ክፍያ የሚገኙ ከመሆናቸው አንጻር በርካታ ፍላጎት ያላቸው ሰዎች እንኳን መማር እየፈለጉ እድሉን ባለማግኘታቸው ምክንያት ሳይማሩ ቀርተዋል። ታዲያ በኢትዮጵያ ይህ ዕድል በነፃ መገኘቱ እንዲሁም ትምህርቱን ለመከታተል የሚያስፈልገው መስፈርት ቀላል መሆንና በየትኛውም ሰዓት መማር የሚቻል መሆኑ ደግሞ ጥሩ አጋጣሚን ፈጥሯል። ምዝገባው በጣም ቀላል ነው። በመጀመሪያ በነፃ ነው። ምንም አይነት ክፍያ የሚከፈልበት ስልጠና አይደለም። ለማንኛውም ሰው ነን አይቲ ለሆነም ሰው ኮርሱን ተመዝግቦ ለመውሰድ በጣም ቀላል የሆነ የሬጂስትሬሽን ፕሮሰስ ነው ያለው። ጎን ለጎን ማስኬድ ይቻላል። እንደውም እኛ ስን ጀምር የመጀመሪያው ስን ጀምር ዳታ አናላይዝ ክረምት ላይ ነበረ። በዛን ሰዓት በጣም ስራ ብዙ ነበረ፣ ምክንያቱም በጀስ መዝጊያ ጊዜም ስለሆነ የተለያዩ ወረቀቶች ይወጣሉ። በዛን ሰዓት ቪዲዮን ከፍትና፣ ቪዲዮን ብቻ አዳምጣለሁ በኦዲዮ ከዛም በኋላ ምሳሳ ላይ ራሴን ፈትሸዋለሁ፣ ምን ያህል አድምጫለሁ የሚለው። እና ምንም ሁለት ደግሞ ቤታችንም ሄደን መስራት እንችላለን፣ በፈለግን ሰዓት መማር ስለምንችል የጊዜ ገደቡ ምንድነው ስምንት ሳምንት ይላል እንጂ በ24 ሰዓት ውስጥ በፈለግነው ሰዓት መማር ስለምንችል ከትምህርት ሰዓት በኋላ ወደ ቤት በመመለስበት ሰዓት የተወሰነ ሰዓት ወስጄ ነው፣ በዛች ሰዓት ነው ይህንን ነገር የተማርኩት። ቀደም ሲል እንደሰማ ነው ይህንን ስልጠና ለመውሰድ ባለንበት ቦታ ላይ ሆነን በቀላሉ ተመዝግበን መጀመር የምንችለው ነው። ዛሬ እኔም በቢሮዬ ምዝገባውን አድርጌ ስልጠናውን መጀመር ይሆናል። ሂደቱን ደግሞ አብረን እናያለን። በፈለግነው ብሮዘር ነው መጠቀም የምንችለው፣ የሚቀለኝ ክሮም ስለሆነ ክሮም ላይ እገባለሁኝ። ስለዚህ መጀመሪያ የምናደርገው ኢትዮኮደርስ ዶት ኢቲ ብለን እንጽፋለን። ኢትዮኮደርስ ዶት ኢቲ ዌብሳይቱ ነው። እሱ ውስጥ ስንገባ ያመጣለን ይህ እዚህ ላይ ኮርስ የምትላለች ኮርስስ የሚለው ላይ እንገባለን። ከዛ የምንፈልገውን ኮርስ ነው የምንመርጣው። አሁን ላይ አራት አይነት ኮርሶች ነው የተሰጡ ያሉት አንድሮይድ ዲቨሎፐር ፈንዳመንታል፣ ዳታ ሳይንስ ፈንዳመንታል፣ ፕሮግራሚንግ ፈንዳመንታልስ እና አርቲፊሻል ኢንቴሊጀንስ ፈንዳመንታልስ። እነዚህ የአርቲፊሻል ኢንቴሊጀንስ በቅርቡ የተጀመረ ኮርስ ናቸው። እነዚህ አራት ኮርሶች ናቸው። ስለዚህ እኔ አርቲፊሻል ኢንቴሊጀንስ ፈንዳመንታልስ መውሰድ ስለምፈልግ እሱን ኢንሮል አድርጋለሁኝ። ሎጊን ቱ ኮንቲኒ ይላል እሱን እንነካለን ከዛ የተለያዩ አማራጮች አሉ ለመመዝገብ በኢሜል አድሬስ ሳይንፕ ዊዝ ጎግል ሳይንፕ ዊዝ ፌስቡክ ሚል ሶስት አማራጮች አሉ በኢሜል አድሬሳችን ገብተን እንመዘገባለን ኢሜይላችንን ካስገባን በኋላ የማረጋገጫ ጽሁፍ ወደ ኢሜይላችን ይላካል ስለዚ ኢሜይላችን ላይ እንገባና ያንን የማረጋገጫ ሊንክ እንነካለን እሱን ከነካም በኋላ ስማችን ከነአባት እንደዚሁም ደግሞ ይለፍ ቃል ወይም ፓስዋርድ እንድንሞላ ይጠይቀናል። ስለዚህ ፓስዋርዱን እናስገባለን። እሱን ካስገባን በኋላ ቀጥሎ ያሉት የተለያዩ መረጃዎችን ይፈልጋልና እነዛ ጥያቄዎች ያሉ መረጃዎቹን አስገብተን እሱን ፎርም በትክክል እንሞላለን ማለት ነው። ስለ ስራችን ስለ እድሜያችን የትምህርት ደረጃችንና የመሳሰሉ ጥያቄዎች ያሉት ፎርም ነው። ስለዚህ እሱን በተከታይነት እንሞላለን። ስለዚህ በዚህ መልኩ ምዝገባችንን ጨርሰናል። በዚህ ቀጣይ ሂደቱ የሚሆነው ስታርት ለርኒንግ ይላል። ስለዚህ ትምህርታችንን መጀመር ነው የሚሆነው ማለት ነው። ወደ እሱ እንገባለን። የመጀመሪያው የቪዲዮ ትምህርቶች አሉት፣ በእሱ እንጀምራለን ማለት ነው። ስለዚህ ምዝገባ ሂደቱ ይህንን ነው የሚመስለው። አምስት ደቂቃ ያክል ደግሞ ወደዚህ ገብቶ ለራሱም ለሀገሩም ከቴክኖሎጂ ጋር ተዋውቆ ሀገሬ ወደፊት ለማስቀጠል የግድ ይላል ማለት ነው። ስለዚህ ልክ በቴሌቪዥን እንደተነገረው ያው ቀደም ብሎም እሱም ጀምሮ ነበር የፓስወርቱ አገባቡ ምናምን ሲባል እንዲጀምር የማድረግ ስራ ነው ማለት ነው። የአምስት ሚሊዮን ኢትዮጵያውያን ኮደርስ መርሃ ግብር ላይ የሚሰጡ ትምህርቶች ዓለም አቀፍ ተቀባይነት ያለው ሰርተፊኬትም የሚገኝበት ነው። በመሆኑም ሰርተፊኬቱ በተለይ የሥራ እድሎችን ለመፍጠር በእጅጉ አጋዥ ነው። ዩዳሲቲ ፕላትፎርም እንደምናውቀው ኢንተርናሽናል ፕላትፎርም ነው። እዚህ ፕላትፎርም ላይ ወስደው ሰርቲፋይድ የሆኑ ሰዎች አይደለም ሀገር ውስጥ ከውጭ ሀገርም የመቀጠር ቻንሱ ከፍ ያለ ነው የሚሆነው ስለዚህ በቀላሉ ከውጭ ሀገር ስራ የማግኘት ቻንስ አላቸው። በቀላሉ ዞ ሆነው ኦንላይን ቤታቸው ሆነው የመስራት አቅሙ ይኖራቸዋል ማለት ነው። የስራ እድል ከመፍጠር አኳያና ወደ ሀገርም ሀርድ ከረንሲ ከማስገባት አኳያ ያለው አስተዋጽኦ ከፍ ያለ ነው። በኔትወርክ እና በኮሚኒኬሽን ደረጃ ስናየው ማለት ነው። በጣም ቫስቲ የሆነ ኮሚኒኬሽን የፈጠረልኝ ያው አሁን ላይ ሞር ለስራ እድልም ለኮሚኒኬሽን የምንጠቀምበት ሊንክድ ሊል ነው እና በዛ ላይ ደግሞ እንደዚህ አይነት አዋርድ የምንደረጋቸውን ሰርቲፊኬቶችን በምንፖስትበት ጊዜ የኦንላይን ላይም እንደዚህ የስራ እድሎች ይመጡልናል። ከአሁኑም ደግሞ ካምፓኒዎችን ለስራ ኮንታክት የማድረግና እንዲሁም ለአንድ ሌሎት ኢንተርቪው ድረስ እስከ መጠራት የደረስኩበት እድል እንፈጥሮልኛል። ይሄን ሰርቲፊኬት እንዳንድ ትልቅ ፕሮግረስ ነው ማለት በጣም ትልቅ እድል ነው ብዬ ነው የማስበው። ምክንያቱም የፕሮግራሚንግ ላንጉጅ ማለት ኢንተርናሽናል ላንጉጅ ነው። የትም ሀገር ላይ ሄደህ የምትግባባበት ቋንቋ ማለት ፕሮግራሚንግ ላንጉጅ ነው። ሶ ይሄንን በዚህ ትምህርት በዚህ ስልጠና ላይ ሰርቲፋይ ዶንክ ማለት የትም አለም ላይ ሄደህ መስራት ትችላለህ። ፕላስ ደግሞ አሁን ላይ እንደምታውቀው አለማችን ይቨርቹዋል ነው። ግዴታ እዛ ባለበት ቦታ ሄደህ መስራት አይጠበቅብህም። ባለህበት ቦታ ሪሞት ሊ መስራት ትችላለህ። እሶ ከስራችን ጋር በማይጋጭ መልኩ ሪሞት ጆፖችን እንደ ሳይድ ሀስን እንድንወስድ እንድንሰራ በጣም ያግዘናል ማለት ነው። ይሄ ኮርስ ከሰርቲፊኬሽኑ በላይ ደግሞ አሁን አንድ ሰው እስኪል ካለው ራሱ ስራ መፍጠር ይችላል። ባለበትም ቦታ ሆኖ ማንኛውንም ስራ ማድረግ ይችላል። ስለዚህ ከሰርቲፊኬሽኑን ጠቃሚ ነው። ከሰርቲፊኬሽኑ በላይ ደግሞ እዚህ ላይ የምናገኘው ስኪል እኔ ጠቃሚ ሆኖ ለግሌ አግኝቼዋለሁ። የተለያዩ ሲቪዎችን እያየው ነው ኦንላይን ላይ። እንደገና ደግሞ ተምረ ስጨርስ እነሱም በኢሜይል የሚልኩልን ነገር አለ፣ የስራ እድል። እንደገና ለራሴም ዶክሜንት ላይ እያያዣለሁ። የተለያየ ቦታ አፕላይ ባደርግ ይሄ የወሰድኩ ስልጠና ለእኔ እንደ አንድ ተጨማሪ ነገር ነው። ሁሉም ቤተሰብ ማለት ነው። ከዚህ በኋላ ሁሉም ስራ የሚሰራ በሀገራችን ውስጥም ወደ ቴክኖሎጂ ተቀይረዋል፣ ወደ ዲጂታል ተቀይረዋል። ይሄ እዚህ ውስጥ ካልገባ የዚህ ተሳታፊ ካልሆነ ዜጋ እንደ ዜጋ ለራሱም ለሀገሩም ለቤተሰቡም ሻኪም ስለሚሆን ሁሉም ቤተሰብ አሉባሌ ቦታ ልጆች ከሚያሳልፉት እዚህ ላይ ትኩረት እንዲያደርጉ እንደገና በመንግስት የሚመጡ እድሎችን ተጠቅሞ ራሱን እንዲያሻሽል ማገፋፋት፣ መደገፍ፣ ማበረታታት ያስፈልጋል ማለት ነው። ኮርሶቹ በጣም አጋዥ ናቸው። ምክንያቱም እነዚህ ኮርሶች አብዛኛውን ጊዜ የተለመዱት ምንድነው ሰው ዩኒቨርሲቲ ሲገባ እንደ ዱብዳ እንደ አዲስ ነው የሚማራቸው እና እንደዚህ ከስር ሰው እየተማራቸው በሚሄድ ጊዜ ስለዛ ነገር ሰው እውቀት እያዳበረ ስለሚሄድ በጣም ጠቃሚ ናቸው ላ ከዓለም ጋር አሁን እኩል ነው መጓዝ ያለብን። አለሙ እየቀ እየሄደ ያለው በዲጂታል ቤዝ ነው። እያየናቸው ያሉት ነገሮች ራሱ ላይክ ዲጂታል እየሆኑ የተቀየሩ ነው። መታወቂያ ምን እና ላይክ እንደዚህ አይነት ትውልድ ቢኖር አሪፍ ነው። ያንን ነገር ከውጭ አለ ለምሳሌ፣ ከውጭ አመተን ምን አባክኑን ኃይል ወይም የሰው ጉልበት እዚሁ በሀገራችን በሀገር በቀል ሁኔታ ያልቃል ማለት ነው እና እንደዚህ አይነት ኮርሶች ቢዘጋጁ አሪፍ ነው። አሁን በፕሮግራሚንግ ዙሪያ እንደዚህ አይነት ከተዘጋጀ አሁን ደግሞ በሳይበር ሴኩሪቲ አካባቢ እንደዚህ አይነት ዙሪያዎች ላይ ቢዘጋጅም ደግሞ አሪፍ ነው ብዬ አስባለሁ። ይህ እድል በቀላሉ የሚገኝ አይደለም። እና የተገኘውን እድል ብንጠቀምበት ባይ ነኝ። የዲጂታል ኢትዮጵያ 25 ውጥን ከግብ እንዲደርስ እንዲህ ያሉ ጥረቶች ያላቸው ሚና ቀላል የሚባል አይደለም። ለነገዋ ኢትዮጵያ በእውቀት የታገዘ ዲጂታሉን ዓለም የሚረዳ ትውልድ መፍጠር ደግሞ በአዳዲስ ግኝቶችና በፈጠራ የዳበረ መሠረቱ የጸና የዲጂታል ኢኮኖሚ አቅምን ለመፍጠር ብሎም በራሷ አቅም ተወዳዳሪ የምትሆን ሀገርን ለመገንባት ያግዛል።